የሀገራችን ከፍተኛ የእግር ኳስ የሊግ ርከን ወደ ሆነው የኢትዮጵያ ፕሪምየር ሊግ ለመግባት በሚደረገው ጠንካራ ፉክክር ሊጉ ከባድ ስለመሆኑ በተደጋጋሚ ሲጠቀስ ይስተዋላል። የኢትዮጵያ ከፍተኛ ሊግ ውድድር በሁለት ምድብ ተከፍሎ የሚካሄደው የኢትዮጵያ ከፍተኛ ሊግ ውድድሩ ዘንድሮ ሸገር ከተማና ነጌሌ አርሲን በታሪካቸው ለመጀመሪያ ጊዜ በመድረኩ ተሳታፊ አድርጓል። የ2017 አጠቃላይ የኢትዮጵያ ከፍተኛ ሊጉ ሻምፒዮኑ ክለብ ደግሞ ነጌሌ አርሲ ሆኗል። ካለፉት አመታት በሊጉ ጠንካራ ፉክክር ሲያደርግ የቆየው ነጌሌ አርሲ በስተመጨረሻም ጥረቱ ፍሬ አፍርቶ በሊጉ የመሳተፍ ህልሙ ምላሽ አግኝቷል። ነገር ግን የነጌሌ አርሲ የዘመናት ጥያቄው በቀላሉ አልነበረም ምላሽ ያገኘው። ሁሉም ባለድርሻ አካላት ከሊጉ ጅማሬው አስቀድመው ክለቡ ላለፉት ጊዜያት ለምን ፕሪምየር ሊግ ማደግ አልቻለም፣ በሚገባ ገምግመዋል። ሊጉን ሲጀምሩ የነበራቸው ቆራጥ ውሳኔ የአንበሳውን ድርሻ በመውሰድ በሊጉ ከባድ ተጋድሎን አድርገው በስተመጨረሻም በሰሩት ስራ የሚገባቸው ቦታ ላይ ተገኝተዋል። ገና ስንጀምር የመጀመሪያ አስቀምጠን የገባነው ሻምፒዮን መሆኑ ዋንጫውን ማንሳት የእያንዳንዱን የስፖርተኛ ተጫዋች ስልክ ተቀበለ ብታዩ ዋንጫ ላው ላይ ያለን ይህንን የጀመርነው ገና የመጀመሪያ ጨዋታ ሳንጀምር ነው። እያንዳንዱን ነገር በተቻለ መጠን በጥንቃቄ ነበር የተጓዝነው። እግዚአብሔርም ለርቶናል እኛም ተሻግረን እጅግ በጣም ፈታኝ በጣም ከባድ ነበር። ምንም ጥያቄ የለውም። ሀይ ሊግ ሲባል ብዙ ጠውረድ ያሉት ምድብ ነው። ልክ እንደ ሀይሊጉ እንደ ፕሪሚየር ሊጉ ህጎች ምናምን የሚጠነክሩበት አይደለም እና ብዙ ቻሌንጅ ያለው ነው እና እግዚአብሔር ይመስገን በብዙ መንገድ አሳልፎናል እንጂ ትንሽ ከባድ ነበር። ከንቲባው ምክትል ስራ አስኪያጁ ጀምሮ በየጨዋታው ነው። ከዚህ አዲስ አበባም እያለን፣ ሀዋሳም እያለን ሁሉም ጨዋታ ላይ ይመጣሉ። ሁሌ ኢንሴንቲፉን እዚያው ነው የሚነግሩን፣ ወዲያው ነው የሚሰጡን ገንዘቡ ነው። በዛ ደግሞ እኛ ደግሞ ፍቅር እና መተሳሰብ ስለነበረ ነው ይሄ ነገር የተሳካው። ከአመራር ምናምን ደረጃ መጠበቃቸው አይደሉም። ምናልባት ይህ ከማድረግ አንዳንዴ ከገንዘብ ጊዜያቸው ምናምን ከመሰዋት አልፈው መልበሻ ክፍል ከልጆች ጋር እኩል ይጨፍራሉ። ወደ ጌም ሊገቡ ሲሉ ገብተው የሚያደረጉት ነገር ጭራሽ የሚያስገርም ነው እና ኢንሴንቲፎችን፣ ገንዘባቸው መስጠት ጊዜያቸውን፣ በየትኛው አጋጣሚ መጥተው ከልጆቹ ጋር ምሳ በልተው ቀጣዩ አብረው ናችሁ ነው። ካልመጡ እንኳን የማይመቻቸውን የቆዩበት ምክንያት ልጆቹን አስረድቶ ልጆቹን የሚያነሳሱበት መንገድ እኛ ለዚህ አድርሶ ነው። የዞን ስራ አስፈጻሚ አጠቃላይ አመራሩ፣ የከተማችን ስራ አስፈጻሚ ኮሚቴ አጠቃላይ ማለት ነው። በተለይ ከንቲባችን ሴናሙ ሙና ሞታ ወልዴ በጣም ከኛ ጋር ሲለፉ የነበሩ ናቸው። እነሱን ከልብ ማመስገን እንፈልጋለን። ድክመቶቹ ምንድን ነው ብለን መጀመሪያ እሱ ነው ያየነው። አንደኛው ድጋፍ ማስጣት፣ ሞራል ማስጣት፣ ጎን ማሆን፣ የእነሱን ችግርን ማካፈል ነው ያየነው። የደጋፊ ስሜትን ደግሞ ህብረተሰቡ ውስጥ ሙሉ በሙሉ ይደግፋሉ። እኛም እንደ አመራር በነሱ ጎን ሆነን እነሱ ላይ ችግር ያለውን ችግርን እየፈተን ለዚህ አሸናፊነት ደርሰናል። ሌላኛው ለቡድኑ ስኬት በዋናነት ከሚጠቀሱ አካላት መካከል የቡድኑ ዋና አሰልጣኝ ቱሉ ደስታ ሲሆን ተጫዋቾቹም በሊጉ ተፎካካሪ ብቻ ከመሆኑ በተሻለ ስነ ልቦና ላይ እንዲገኙ ከማድረግ ና የከፍተኛ ሊጉም ማጠቃላይ ሻምፒዮን እንዲሆኑ የማይተካ ስራውን መስራት የቻለ አሰልጣኝ ነው። እኔና እነሱ መካከል ያለውን ነገር ስ ማድረግ ወይም በጣም ስማርት ማድረግ ለውጤቱ አንዱ ነገር ነው። ልጆች እንዳይሳቀቁ ማድረግ። ለምሳሌ የትኛውም ስህተት ቢሳሳቱ ቀድሜ ኃላፊነቱ መስድላቸዋለሁ። ስለዚህ ነገ ሲመጡ ሜዳ ላይ እነሱ በነጻነት ይጫወታሉ ማለት ነው። እኔ ሜዳ አልገባም። የሆነውን ነገር ነው ልነግራቸው የምችለው ና ሜዳ የሚገባው ሰው ነጻ እንዲሆን ማድረግ። እኔ የሚሰማኝ እና የኔ ሀሳብ እንደዛ ነው። በቃ ምን ብዬ ልንገር እሱ ስለ እሱ ስናወራ እንደ አባት፣ እንደ ልጅ፣ እንደ ወንድም ነው የሚቀርበን። ችግር ካለ እንደ ጓደኛ፣ እንደ ወንድም ያ ብዙ ነገር ያየው ያው ያወያየናል ስለ ወደፊታችን ህይወታችንን ይጠይቀናል። ከዛ እኛ እኛ ያለብንን ችግሮችን ደግሞ ጠይቆን ይረዳናል። ትሬኒንግ በጣም በጣም ያሰራናል፣ ግን ሜዳ ላይ ደግሞ ራሳችን አቅማችን አውጥተን እንድንጫወት በጣም ፍሪደም ይሰጠናል። እንደዚህ እንደ አሁን እንደሌላው ሌላው እንደዚህ ጓ ምናምን ሊሳደበ ምናምን እንትን አይደለም። በጣም አቅማችን አውጥተን እንድንጫወት ፍሪደም ይሰጠናል። ከብዙ አሰልጣኞች ጋር ሰርቻለሁ። 12 ዓመት ነው የቆየሁት እዚህ ክለብ ላይ ከኦሮሚያ ሊግ ጀምሮ አብሬ ነበርኩኝና ብዙ አሰልጣኞችን የመስራት እድሉ ገጥሞኛል። ከነሱ ጋር አሰልጣኝ ቱሉ ደስታ ግን በጣም የሰከነ የተረጋጋ ኳስን እንዴት መምራት እንዳለበት የሚያውቅ አሰልጣኝ ነው። ስለዚህ በጣም ጠንካራ አሰልጣኝ ነው። እዚህ ክለብ ቆይቻለሁ። በጣም ብዙ አይነት ኮቾች ተቀያይሩብኛል። የእሱ ደግሞ ለየት ተላለን ምክንያቱም ተጫዋችን አእምሮን ይጠብቃል። አንተ ብታጠፋ እንኳን ና ብሎ ጠርቶ ከተጫዋቾች ውስጥ ና ብሎ ጠርቶ እንዳባት መክሮ ነው በቃ። የሆነ ነገር ብታጠፋ እንኳን ማያረመክ ማለት ነው። በ2018 ዓ ም የኢትዮጵያ ፕሪምየር ሊግ ተሳታፊ የሆነው ነጌሌ አርሲ በቀጣይ በሊጉ ለመቆየትና ተፎካካሪ ለመሆን በሁሉም ረገድ ከፍተኛ ዝግጅት ማድረግ እንዳለበት ይጠበቃል። ታዲያ ሁሉም የክለቡ አባላት አስቀድመው ዝግጅት የሚጀምሩ መሆኑን ነበር እየተናገሩት። ጭ ብለን በጠሬ በዛ ዙሪያ አውርተን ይሄ ነው አቅማችን፣ በዚህ ልክ ነው የምንሰራው ተባብለን መነጋገር ይጠበቅብናል። ከዛ በኋላ ያለውን ነገር ለመስራት እንነሳለን። ያለውን ገንዘብ እንሞክራለን። ሱፐር ሊጉን ጨርሰን ሆነ ወደ ፕሪሚየር ሊግ ስለገባን ኮቻችን ብዙ ነገሮችን ቀድመው ሰርተዋል። ከንቲባችንም ሁሉ ነገሩ በብር በሁሉም ነገር ስለሚረዱ አሪፍ ቲም እንሰራለን ብዬ አስባለሁ። ይሄ ክለብ ጠንክሮ እንድንሄድ እኛም ተስፋ አለን። እንዲሁም እነሱ ጎን ሆነን ከነሱ ጋር ሆነን ለወደፊት ያለው አላማ እናሳካለን ብለናል። ባለው ነገር በጣም ጠንካራ ህዝብ ነው ያለን። ስለዚህ የሚያስፈልገንን ነገር ክለቡ የሚጎለውን ነገር ከአሰልጠኞቹ ጋር እየተማከርን ክለቡ በፕሪሚየር ሊጉ ላይ ጠንካራ ተፎካካሪ ሆኖ የሚቀጥልበትን ነገር ከወዲሁ ነው የምናመቻቸው።